የጽናት ድራማ ክፍል አርባ ሁለት እንግዲህ እዚህ ጋር ጽናት ድራማ ክፍል አርባ ሁለት ይዤላችሁ መጥቻለሁ። እንግዲህ እዚህ ጋር እንደምታዩት እንግዲህ ጽናት ስትመጣባት እንግዲህ ሰራተኛዋ ያለ ድንጋጤ፣ ምክንያቱም እቺ ሰራተኛ ያው እንደምናውቀው ለቤት ሰላይ ሁና ነው የገባችው። እነ ጽናት ግን ኪራ አያቁም ማለት ነው ግን የበዚህ ስላይ ሆና ነው። እዚጋ እንግዲህ ጽናት አለቃትም ዋጋዋን ሰጣታለሁ ስትል ሰምታታለች ማለት ነው። እሷ ግን ያው በልጆች ነው ልጆች ነው እንጂ ሌላ አይደለም እያለች ውሸቱ በፊቷ ላይ እያንባረቀባት ለጽናት ተዋሻታለች ማለት ነው። ነገር ግን እሷ ያለችው እሷን ነው ጽናትን ለመግደልና ጽናትን ለመሰለል ነው ዝጋ የተቀጠረችው ማለት ነው። እና ይሄን ስትይ ግን ያልሸው የሰማዎች ግን አለቃትም ዋጋዋን ሰጣለሁ ስትይ ነው ትላታለች ማለት ነው። እዚጋ ጽናት ማለት ነው። አድና መሽም አድና፣ እንግዲህ ያው ሰራተኛዋ ስሟን ቀይራ ነው እዚጋ የገባችው። ለእነሱ ለነ ጽናት እንግዲህ አድና ብላ ነው ስሟን እንትን ያለችው ጽናትንና ኪራን እንትን ያለቻችው ማለት ነው። ሰራተኛዋ እዚጋ በጣም ተደናግጣ በጣም እንትን ብላ ማለት ነው፣ አንቺ ቤዛ፣ የስራሽን ስጥሽ፣ ምን ውስጥ ነው የከተሽኝ? እያለች እንግዲህ እራሷን ትወቅሳለች ማለት ነው። እንደው ለልጅ ብዬ እንደው እያለች እዚህ ጋር እሰራልሽ አለሁ እያለች ደግሞ እንትን ትላለች ማለት ነው። እዚህ ጋር እንግዲህ ጽናት በጣም ደብሯታል፣ በጣም አዝናለች። ምን እየተፈጠረ ነው ያለው? ምን እየተባለ ነው ያለው? እያለች እንግዲህ እዚህ ጋር አልጋ ላይ ሆና ያው እያዛጋችም እያለች ነው እንግዲህ ያለችው ምክንያቱም በዙሪያ ያከበባት ሁሉ በጣም ብዙ ነገር ነው። እሷ ራሷን ትጠይቃለች። ምንድን እየተፈጠረ ያለው? ምንድን እየሆነ ያለው? ማን ነው ዋጋውን ሰጣት አለው የምትለው አድና እያለች እንግዲህ እዚህ ጋር ራሷን ሰራተኛዋን ምን እያለች ነው እያለች ራሷን እየጠየቀች ነው ያለችው ማለት ነው ጽናት ምክንያቱም የቤዛ ነገር በጣም እንትን እላታል ማለት ያሳስባታል። ልጇን እስከ መግደል ድረስ ነው የደረሰችው እና ራሷን በጭንቀት እየወጠረች እንዳለች እንግዲህ ኪራ መጣላት ማለት ነው። ኪራ ሲመጣ ያው ፈገግ አለች ማለት ነው። ምን እያረሽ ነው ስላት እዚህ ጋ እንደው ዝም ብዬ ደብሮኝ ነው ቁጭ ብዬ እያለችው ያለ ማለት ነው። እሱም እንግዲህ የኔ ውድ ሚስት እያለ ኪራም እንግዲህ እሷን ለማሞገስ እንትን ያል ማለት ነው። እሷም እንግዲህ እንዳንተ ያለ ባልሰጥቶኝ እያለች እንትን ትላለች ማለት ነው። እና እንዲህ እየተባባሉ እንግዲህ ድራማ ይቀጥላል ማለት ነው። እንግዲህ ኪራሚ ያው ትንሽ አሳስቦታል፣ ተጨንቋል። የተጨነቀበትም ምክንያትም እሷም አታቅም ማለት ነው፣ ጽናት ማለት ነው። እስካሁን ድረስ ለእኔ ብለሽ ወከፈልሽ ዋጋ እያለ እሱም እንትን ይላታል ማለት ነው። እሷም ደግሞ እችኮት ምንም አይደለም ለምን እንድትላለህ ትለዋለሽ ማለት ነው። ያው ማለት አሁን እውነቱ ላይ እውነቱ ገብቶት እውነቱ እንትን ብሎት ያው ተጽናት ጋር ሆኗል ማለት ነው። ነገር ግን ያው ቤዛም ተንኮሏን እንዳሰበች ቤዛም ተንኮል ዛ እንግዲህ እንትን እያለች ነው። ተመልከች እንግዲህ በዝበት ጥንቻ ባለሽ እንትንቀዋለሽ በዝበት ጥንቻ ነው። አንችን እንትን የምለው እያለ እንትላታለ ማለት ነው። እና የዚህ ጊዜ ያው የኔ ባል እንዲ የኔ ባል ትላለች ማለት ነው። ጽናት ማለት ነው። እንግዲህ እዚህ ጋም ያው እንዳ እንደምታዋት እንግዲህ ሰራተኛዋ እዚህ ጋር እንግዲህ እንትን እያለች ነው። የቤትም ተንኮል እንግዲህ አሁን እንደቀጠለ ነው። እዚህ ጋር እንግዲህ ወረቀቱን ተወረውራለች ቤቲ ማለት ነው። ያን ወረቀትም እንግዲህ እንደምታዩት እንግዲህ ሰራተኛዋ ታነሰዋለች ማለት ነው። ምን እንደሆነ እሷ ያው እንግዲህ ይቺ ተንኮለኛ ምን አስባ ነው፣ አበቃላት በቃ እንግዲህ ብላ እሷም እንትን ትላለች ማለት ነው። እዚጋ እያየች እያገላበጠችው ነው ምንም ነገር የለም። ነገር ግን እሷ ታውቃለች፣ ምክንያቱም ለቤት ሰላይ ሆና እዚጋ ስለገባች ማለት ነው። እንግዲህ ምንም ማድረግ አይችልም። እንግዲህ አበቃልሽ እንግዲህ ጽናትዬ፣ እያለች እንግዲህ ለኪራ ይሄን ወረቀት ልሰጥ እንግዲህ ወደ ሳሎን እየሮጠች መታ እንግዲህ ይሄንን ወረቀት ለኪራ ትሰጠዋለች። እሱም ሲያይ እንግዲህ በጣም ማነው? የሰጠች የሰጠ? በር ላይ ወርቆን ያገኘሁት። እኔ ማንም አልሰጠኝም፣ እበር ላይ ወርቆን ያገኘሁት ለጸዲያ እንትን ስል ትለዋለች ማለት ነው ሰራተኛዋ። እሱም እንግዲህ ሲያየው ውስጥ ያለው ወረቀት እንግዲህ የጽናት የጽናት እንግዲህ ርቃቷን እንደሆነች የተነሳ ፎቶ ማስፈራሪያ ነው እንግዲህ ለኪራ የተላከለት ምክንያቱም በጽናት ላይ የመጣ ተመጣሁበት ያው እንግዲህ እኔን እንትን ይላል የሚል ነገር ስላላት ማለት ቤቲ እዚህ ጋር እንግዲህ ሰራተኛዋን ምንም አላየሽም፣ ምንም አልሰማሽም ብሎ እሷን እንትን ያላታል ማለት ነው፣ ያስጠነቅቃታል። እሷም የተጠይቀው ያው ብድግ ብሎ ሄደ ማለት ነው። እሱም በጣም ተደናግጧል። ምክንያቱም የፅናት ፎቶን የተላከለት የፅናት ርቃቷን ኩና የተነሳችው ቪዲዮ ቀርጻት፣ በካሜራ ቀርጻት ማለት ነው፣ በድብቅ ካሜራ ቀርጻት። እና ይችም ሰራተኛዋ እንግዲህ ለቤት የተደወላለች ስልኳን አውታ እንደምታወስ ስልኳን ተወጣና ለቤቴ ትደውላለች ማለት ነው። ምን አርገሽለን ነው ተለዋውጧል፣ ፊቶ ፊቱ ተለዋውጧል። ምን ልከሽለን ነው? አያገባሽም ትላታለች። ቤቲም ከዛ ማለት ነው ምንም አያገባሽም ትላታለች። እሱ እኮ በጣም ተቃይሯል፣ በጣም ተቆጥቷል። እኔንም ምንም እንዳቴ ምንም ለማንም እንትን እንዳቴ ብሎ አስጠንቅቆኝ ነው ተነስቶ ሄደው። ምን ልከሽለት ነው? ምንድን ነው ትላታለች፣ በስልክም ማለት ነው። እሷም ደግሞ ቤቲም ደግሞ ምንም አያገባሽም ዝም ብለሽ ቀጥ ትጸጥለሽ ስራሽን ስሬ አይካልሽ ያንን ቅል ራስ ልጅሽን ነው ጎዳና አውጥቼ መጠለልሽ፣ ትላታለች በርዋት፣ ያስፈራራቻት ነው ማለት ነው እዚጋ። እሷም እንግዲህ ምንም እሺ እሺ ትልና እንትን ትላታለች ማለት ነው አቤት ቤቲ ይቺ ጭራቅ ብላ ስልኳን እንግዲህ ያው ጆሯ ላይ ዘግታባታለች ማለት ነው። እንደው ምን ሰታው ነው ምን ልርልካበት ነው እንደዚህ ፊት የተቀያየረ እንደችን ጊዜ እንዲሁ ምን ላድርግ ተላ ላይ ሰራተኛዋን ማለት ነው በመደናገጥ እዚጋ ቆይ ታያለሽ ትላለሽ። እንግዲህ ያው ማለት ያው እሷ የምታውቀው ጽናትን ለንትን ለማለት ነው። ነገር ግን እሷን በዛ እየተጨነቀች ነው። እና የሆነ ያለውን ነገር ይችም በከፊል አታውቀውም። ነገር ግን እሷ ለልጇ ብላ ነው እዚጋ የገባችው ከጎዳና ላይ ስራ እንትን ለማለት ማለት ነው። ነገር ግን እነሷ ላይ መሆኗን አያውቁም። እዚህ ጋ እንግዲህ ኪራም እንግዲህ ምን ላድርግ ምንድን ነው ብሎ በጣም እንትን ብሏል። ጽናትን መጣች መሆና ነው እንደዚህ ሆንከው ምናምን ስትለው አይ ምንም አይደለም ምንም አይደለም ይላታል። ነገር ግን እሱ የሷን ስንት ስላለ በጣም ታጨንቋል። በጣም ማለት ምን ላድርግ የሚለው በውስጡ ሐሳብ ያለው ነው። እሱ እዚህ ጋር ያለው ማለት በሀሳብ ተወጥሯል። ጽናትም አጥብቃ ስጠይቀው ምንም አይደለም ምንም አይደለም ብሎ ነው ምን ብሎ ነው ነገር ነው ይላታል። ማለት እሷም በውስጧ የሆነ ነገር እንደሆነ ተሰምቷት ያው ማለት እሱን ላለማስጨነቅ ብላ ጽናትም ያው ዝም ብላው ያው እያስመሰለች እሷም አለች ማለት ነው። እሱም እያስመሰለ ነው ያለው፣ ምክንያቱም ለሷ ቪዲዮ ስለተላከበት ማስፈራሪያ ስለሆነበት ምን ላርግ ምንድነው መፍትሄው እያለ እየተጨነቀ ስላለ ያው የሆነ የሚያስቅ ነገር እያወራት ፈገግ ያስደረጋታል ማለት ነው። መጣች እንግዲህ ጭራቋ ቤቲ ማለት ነው። መጣች። እኔ ምንም አላቅም፣ እኔ በጣም ተናዶ በጣም ተባሳስቷል። ምን እንደሆነም አላቅም ምን አገባሽ አንቺ ምንም አያገባሽም ያልተባልሽውን ስሪ አይ ኧረ እኔ ከብዶኛል እኔ ከዚህ ቤት መውጣት ፈልጋለሁ እኔ ከብዶኛል ከዚህ ቤት መውጣት ፈልጋለሁ አይ ካልሽ ያንን ራሴ ሆነልሽ ነው አውጥቼ እስከ ጎዳና እስካንቺ መጥልሽ አድበሽ ትሰሪያለች ትሰሪያለች ለእኔ ድምፅሽን አጥፍተሽ ትላታለች እሷ እባክሽ እባክሽ እንደዛ አትበይ እባክሽ ገና አልወለድሽም ገና የምትወልጅ እኮ ነሽ ገና አልወለድሽም እንደዛ አይባልም ትላታለች እና እንደዛ አይባልም፣ ይሄ ፈጣሪ የፈጠረው ነው። እሱ በዚህ እንደዛ አትበይ ትላታለች። ምን አገባኝ አንቺ ውዳጊ ምናም ብላ ታመናጭቃታለች ማለት ነው። እባክሽ ቤቲ፣ እባክሽ ቤቲ አትበይኝ ትላታለች ማለት ነው። እዚህ ጋር አይ ካልሽ እንግዲህ እዛው ጎዳናሽ ላይ እና አሁን ጠገብሽ አይደለ? የድስት ፍርፋሪ ስትራፊ እየበላሽ ጠገብሽ፣ አጠገብኩሽ አይደለ? እኔ ነኝ። ከዛ ተጎዳና ያንስች ዝህ የተደላቀቀ ሁኔታ ላይ የከትሽ ስላረኩሽ አሁን ጠገብሽ፣ ብላ እሷም ትዝ ትባታለች ማለት ነው። እንግዲህ እሷም እንደፈ እንደ እናት ለልጇ ስትል ጎች ትወጋለች እንደሚባለው እሷም እንግዲህ እሽ ካልሽ፣ በቃ ችላለሁኝ፣ ምንም ማድረግ አልችልም ትላታለች ማለት ነው። እሷም በጣም ተበሳጨች እና በቃ በጣም ተበሳጨች ማለት፣ ስትበሳጭ እሱ መጣ ማለት ነው። ለምንድነው እንዲህ የምታረጊያት ብላ እሀ ስምሽንም ቀይረሻላ ጥላት አለ ማለት ነው። እሱም ለምን መጣሽ? ምን ልታደርጊ መጣሽ? ጥላት ለጌታም ጌታ አለው ትላለች ማለት መቶ ሲያስ የነገጣት ማለት ነው። አትንኪ ብሎ እጣቱን ቀሰረባት ማለት ነው። እሷም ያንን ቪዲዮ ማስፈራሪያ ስለያዘች በሙሉ ኮንፊደንስ በሙሉ ልቧ ያው ትንትላለች። ምክንያቱም ካሁን በኋላ ጽናት ጋር ብድረሽ እኔ አንቺን እገልሻል ይላታል። አረባክ የት ታቂያታለች

እሷም እንግዲህ ይሄንን እንትን ይዛ ቀጥበሽ ከቤት እንደ እንደ ለመር ካን ጥልጥላ ነው አሁን ትላል ትለዋለች። እሱም አሁን አንስቼ እዝባለ ነው መጥለሽ፣ ቆሻሻ ቦታ ነው መጥለሽ። አሁን እንደዛ መታረግበት ምንም አቅም የለህም ምክንያቱም የጽናት ፎቶ እጅ ላይ አለ አይ ካልክበት በት ነው አለ ትለዋለች። በእሷ ልታስፈራራው ማለት ነው። እሱም እንግዲህ በፍጹም ያው ማለት በጣም እንደዚህ ካረኳት እንትን ካረኳት ያው ይሄንን እንትን ትልብኛለች ብሎ እሱም በጣም እንትን ብሏል። እሷም እየዛተችበት ነው ማለት ነው። አሁን ያን ሁሉ ተንኮልሽን ካረሽ በኋላ ሁለተኛ ደግሞ ዓይንሽን አጥበሽ ወጮ ትመጫለሽ ዛላት፣ ፍቅሬን እንደዚህ የቀማችን ልጅ ማ ዋጋዋን ሳላስከፍላት እንደዚህ አላረግም ትለዋለች ማለት ነው። እሱም በትዕግስት ያምሻል እያለ እንትን ላታል ማለት ነው እያታመመኝ ማቆዩ ፍቅሬን የቀማችን ልጅ ዋጋዋን ሰልክ ብላ ታይ ካልክ ቢድዋን በሜዳ ላይ ነው የምለቀው ትላለች። እሱ ውጭልኝ እያለ በትግስት ኪራም እንግዲህ እነተን ማለት ነው። እንግዲህ በጥፊ ብሏታል ማለት ነው። እዚህ ጋር ለዝ ለጥፊ ዋጋ አስከፈልሃለሁ፣ ታያለህ ስትለው እሱም በግ እንደምንም ብሎ ትዕግስቱን ተቆጣጥሮ፣ ምክንያቱም የመጣችበት በጽናት ላይ ስለመጣችበት ማለት ነው፣ ምንም ማረግ ስለማይችል ማለት ነው። አው እንግዲህ እሱም እሷም እየዛቱ ነው፣ ቤትም እየዛታችበት ነው። እሷም አሁን ኮንፊደንስ ያስመጣላት ያንን ቪዲዮ ስለያዘች ነው እንግዲህ ስለሱ እሱ እንትን ታልኩኝ እሱ ይሸነፍልኛል፣ እሱን እጄ አረጋለሁ ብላ ቤቴ ማለት ነው። ነገር ግን እንግዲህ ኪራ ምንም አማራጭ ስለሌለው ጸጥ ብሎ ያው እሷም ወጣች። እሱም የሚያረጋው ቁጡ ጠፋበት፣ የሚያረጋው ቁጡ ጠፋው። በቃራ በጣም ተጨነቀ። ምንም ምን ማረግ እንዳለበትም ግራ ገብቶታል ማለት ነው። እዚህ ጋር እንግዲህ ሰራተኛዋን ጽናት ስለዚህ ስለወረቀ ስለእንትኑ ምንም ነገር ማወቅ የለባትም ማንም ማንም ማወቅ የለባትም እያለ እሷን ማስጠንቀቅ እየሰጣት ነው ማለት ነው። ኪራንግ ለሰራተኛዋ ስን ጽናትም እንግዲህ ምንድን ነው? እኔ የማላቀው ነገር ምንድን ነው? እኔ መስማት የሌለብኝ ምንድን ነው የማውቀው ነገር የሌለብኝ ብላ፣ እዚ ጋ ያው እሷ ላይ ያትም ደነገጠች፣ ደነገጠ ማለት ነው። እሱም እንግዲህ ሰርፕራይዝ አደረግሽ ነበረ የሆነ ምግብ ሰርቼ እኔ ነኝ የሰራሁት፣ ወይ እሷ ሰራችው በጣም ታቂዋለች ብዬ ነው ብላ፣ እሷም ሰራተኛዋም እንግዲህ አገዘችው ማለት ነው። ፈጠራ ፈጥሮ እንግዲህ ጽናትንም ያዋሻት ማለት ነው። እሷም እንግዲህ አመነችው። ግን እሱ ምን እንደሆነ አልገባትም፣ እንጂ የሆነ ነገር እንደሆነ ታውቋታል ማለት ነው። ግን ልታውቅ አልቻለችም ምን ሆኖ ብላ ማለት ነው። በቃ እና ታዲያ ሳሎን ክደን እንብላ፣ ምግቡን ይዘች ነይ ብሎ ተያይዘው ወደ ሳሎን ገቡ ማለት ነው። እዚህ ጋር ምንዲ ጓደኛው መጣ ማለት ነው። እንግዲህ ምንድን ነው አንተ ደበረ ምንድን ነው ፊትን የጣልከው? የክረምት ኮ ጭጋጋ ስመስለዋል ፊትን ለምንም አይደለም ምንም አይደለም አንተ ምንም አይደለም ለአጤነት እናቴ ምን አለብህ? ምን አለብኝ? እኔ ዘና ብዬ ነው የምኖረው፣ አሁንስ ለአጤነት ይሻል ነበር ይለዋል ኪራ ማለት ነው። አሀ ይሄ ትዛር ሰልችቶሃል ማለት ነው ይለዋል። መሆኑን ምን ተፈጥሮ ነው ብሎ ይጠይቀዋል እሱ ማለት ነው። ተወኝ ባክ ምንም አልተፈጠረም፣ ተወኝ ባክ ተወኝ፣ ምንም አልተፈጠረም ይለዋል። እንዴ ምንድን አልተፈጠረም የምትለኝ? እንደዚህ ፊትህን ጥለህው ተደብርሃል። እንዲህ ያለው ዝም በላይ ምንም አልተፈጠረም፣ ዝም ብዬ ነው በቃ ይለዋል ማለት ነው እሱም መጠየቁን አላቆምም ኪራም ምንም አልሆንኩም ተወይ ብሎ ያው ተወይ ስሉ አይገባህም እንዴ ብሎ ተነስቶ ሄደ ማለት ነው። እሱ ምን እንደሆነ ግራ ገብቶት ምንድን ነው ይሄ ልጅ ብሎ እንግዲህ ኪራም እንግዲህ ክዶ ዝህ ጋር ቆዝሞ ተቀምጧል ማለት ነው። ምክንያቱም ምንድን ነው ብሎ እንትን ብሎታል። እዚህ ጋር እንግዲህ ደግሞ የቤት ጓደኛ የእነ ጽናት ጓደኛ መጣች ማለት ነው። የጽናት ጓደኛ ስንመጣ እንግዲህ ባክሽ የሆነን በቃ ምንም ምናገር አልፈለግም ነገር ግን ጽናትን አደራ አንተ ታንቺ በላይ እንትን የሚላት የሚጠብቃትና የምትታማ ለእሷ ማንም የለም ብሎ እሱን እንግዲህ እጇን ይዞ እባክሽን ጽናትን ጽናትን ጠብቂያት ጽናትን ታንቺ በላይ የሚጠብቃትና ታንቺ በላይ እንትን የሚላት የሚያዝንላት የለም ብሎ ምንድን ነው ነገሩ? ምን ተፈጥሮ ነው ንገረኝ ኪራ ትለዋለች። እሷ ምንም አልተፈጠረም ብቻ ጽናትን አደራ ጽናትን አደራ ደግሞ እንደለመርከው ጥልሀ ልትሄድ ነው ምልት ስትለው እሱም እባክሽን ጽናት አደራ ጽናት አደራ ጠብቂያት፣ ጽናት አደራ ጠብቂያት ብሎ እሱም እንግዲህ በጣም ተጨናንቋል ኪራ ማለት ነው። ምክንያቱም ምን ብሎ ይናገር፣ እንዴት ብሎ ይናገር? በጣም ነው ግራ የገባው ማለት ነው። በጣም ነው ግራ የገባው። ለእሷም ጥሏት የሚሄደ ማለት ነው። እሷ ምን ተፈጥሮ ነው ደግሞ፣ ምን ተፈጥሮ ነው ደግሞ፣ ምን ሊያረግ ነው፣ ምን ልትሆን ነው ደግሞ፣ ሀ ነው ደግሞ ብላ ጓደኛዋን በጣም እንትን ብላለች ማለት ነው። እሱም እዚህ ጋር ቤት ጥሯለች እንግዲህ፣ ቤቲ ቀጥራው እየጠበቃት ነው ያለው። እሱ ኪራዬም እንግዲህ ምን ላባቴ ልሁን ነው ምንድን ነው ማረገው እያለ እዚህ ተቀምጦ እየጠበቃት ነው ማለት ነው። ቤቲም እንግዲህ በድፍረት እየመጣች ሳመች ማለት ነው። ስትስመው እንግዲህ ጠረገው ማለት ነው። ለምን በኬሚካል አትታጥበውም ብላ ሾፈችበት ማለት ነው። ቤቲ ሰይጣኗ መጣች እንግዲህ እዚህ ጋር የመጣችበት እንግዲህ ለምንድን ነው የመጣሹ? ብሎ ኪራ ሲጠይቃት ምን ፈልገሽ ነው የመጣሽ ለምንድን ነው የቀጠርሽኝ? ቶሎ ንገርኝ ይላታል። እሷም ያው እንግዲህ በዛች በማስፈራሪያ አስፈራርታ እንግዲህ ወደ ቤት ትወስደኛለህ፣ ወደ ቤት መውሰድ ያለብህ እዛ ቤት ታስገባኛለ ትለዋለች። እሱም እንግዲህ ለምንድን ነው ማስገባሽ እንደነ ማስገባሽ ታሾፍበታለች ማለት ነው። እሷም ካላስገባኝ ያንን የጽናትን ፎቶ በደቢያ ላይ በሜዳ ላይ እለጥፈዋለሁ እለቀዋለሁ ትለዋለች። እሱም እንግዲህ ያው በቃ በጣም አንቺ የሆንሽ ጭራቅ ነሽ የሆንሽ ሰይጣን ነሽ ብሎ በጣም ተደናግጠው በጣም እንትን ብሏል ማለት ነው። እንደዚ እንድታረገኝ አልፈቅድልህም ከአሁን በኋላ ከአሁን በኋላ ልታጓጥጠኝም እንትን ልትሰርበኝም አትችልም ትለዋለች። ምንም የማጣው ነገር የለኝም፣ አንድ እዚያ አንተናጠቻለኝ፣ ሁለተኛ ምንም የማጣው ነገር የለኝም ትለዋለች ማለት ነው። ያው ምንም እሱም አማራጭ ከሌለው ምንም ቢለምናትም ምን ቢላትም ምንም ልትሰማው አልቻለችም። ደግማ ስማው ልትሄድ ስትነሳ ወደዛ ብሎ ገፋት ማለት ነው። ይችን ቀንን ትቆጥራታለህ ወይ ብለህ ይችን ቀን የምትቆጥርባትና የምታነሳባት የምታመሰግባት ቀን ትመጣለህ በላይ እሷም ተናዳ ጥላው ሄደች። እሱም እንግዲህ በጣም በብስጭት ውሀውንም ወረወረው ምን ማድረግ እንዳለበት ግራ ገብቶታል ማለት ነው። እዚህ ጋርም እንግዲህ ጽናትዬም እንግዲህ እንዴት ለመደችው አልገባና እንግዲህ ዝቅ ብላለች። ጓደኛዋም ሶሊና መጣች ማለት ነው። መሆነሽ ነው እንግዲህ ምሁነች ነው ተለይ። ምንም አልሆንኩም ግን በቃ ደብር ወይ ነው ምንም አልሆንኩም ትላታለች። እንዴብላ ምንድን ነው የደበረሽ? ምንድን ነው የደበረሽ? ለምንድን ነው ብላ እሷ እንትን ትላታለች ማለት ነው። ጽናትም እንግዲህ አላቅም፣ ኪራ ምን እንደሆነ አላቅም። በጣም ዝምታ አብዝቷል። በጣም እንትን ብሏል። ብቻውን ይቆዝማል። ግን ምን እንደሆነ አላቅም፣ ግን የሆነው ነገር አለ ትላታለች። ታዲያ በጊዜ በጊዜ እንትን እኮ እንፈታዋለን። የማይፈታ ነገር የለም እኮ። አንቺ እንዲያው ስለሆንሽ እኮ ምን የሚፈጥርና የምታስተካክል ነገር የለም። ለምንድን ነው ትላታለች ለማለት ማለት ነው። እሷም እሺ በቃ ትልና ታቅፋታለች ማለት ነው። ምክንያቱም ያው የሆነውን ነገር ማወቅ አልቻለችም እንጂ ግን እሱ የሆነ ነገር እንደሆነ ስለተሰማት ማለት ነው። እዚህ ጋር እንግዲህ ሁሉም ተጠርተው ተሰብስበዋል ማለት ነው። የተሰበሰበበት ምክንያት ምንድን ነው? የተሰበሰባችሁ ለምንድን ነው? እንግዲህ ኪራ ነው እዚህ የጠራን የሰበሰበን ምን እንደሆነ አናውቅም ይሏታል ማለት ነው ጽናትን። እሷም ለምንድን ነው ኪራ የሰበሰባችሁ ለምንድን ነው ነው ያላችሁ? ምን ለምን ተፈጥሮ ነው ምን ምን ምን ነገር ተፈጥሮ ነው ብላ በጥያቄ ጠይቃችኋለች። እኔ ምንም አውቀው ነገር የለኝም ብቻ ነው ብሎ እሱን የጠራን ትላለች ማለት ነው። እያሏት እያለ እንግዲህ እሷ ምን ሆኖ ነው ምን ሆኖ ነው ኪራ ምንድን ነው ዳግም ደግሞ ሁለተኛ ሊሰብረኝ ነው ሁለተኛ እንትል ነው ብላ ከዛ እንግዲህ ኪራና ኪራ እንግዲህ መጣ ማለት ነው። ጎበዚቱ ቤዝም መጣች። ይሄም ተናደደ ተሳጭጥ ምን ልታረጊ ነው አንቺ ሰይጣን፣ አንቺ ጭራቂ እዚህ መጣሽ? አፈን አትክፈትብ ዝም በል ላላት ማለት ነው። እሷም ደግሞ ኪራ ለምንድን ይዘሃት የመጣ ነው? ምን ሆኖ ነው? ምን ተፈጠረ? ለምን መጣች? ለምን ይዘሃት መጣች? ልጅ እዚህ ሁለተኛ ለምን አመጣህ? ልጄ ነው የገደለች። የልጄን ገዳይ ለምንድን አመጣህ? ትለዋለች። እሷም ቤቴ እኮ ነው፣ ቤቴ እኮ ነው። እንግዲህ ጓደኛዋም ተነስታ ውጭ ትላታለች። አፍሽን ዝጊያ እንጂ ዝን ትናትበይ ትላታለች። እሱም እንግዲህ ምንም አማራጭ ስለጠፋው በቃ እዚህ ቤት ቤት ትኖራለች ይሄ ቤቴን ነው አይደል፣ እሷም እዚህ ትኖራለች ትለዋለች። በጥፊ ስትመታው በጥፊ ልትመታ ስትል እንግዲህ ኪራም እንግዲህ ይችን እንትን መንጭቆጣላት ማለት ነው። ሁለተኛ ስንት ጊዜ ነው ልቤን የምሰብረው? ስንት ጊዜ ነው ለምን አሁን ሁለተኛ ልሰብረኝ? ሁለተኛ ትልና ጽናትን በጣም ትናደዳለች ማለት ነው። ጓደኛዋን በጣም ተናደደች፣ በጣም እንትናለች። ይችም እንግዲህ ጭራቅየም እንግዲህ ቤትዬ ምንም በቃ በኮንፊደንስ እሷ ምክንያቱም ምክንያቱም ማስፈራሪያ ቪዲዮ ስለያዘች ማለት ነው። አሁን እንደዚ የምታረገው ማለት ነው። እና እሱም እየዛተባት ነው እንግዲህ፣ ሁሉም ዝተውባታል። የሆነ ነገርም አለ። ምንድን ነው ገፍትሯ ትሄደ ማለት ነው። እሷም እንግዲህ ጽናትም እንግዲህ ምን አባሽ ሆነሽ ነው? ለምንድን ነው የመጣሽው? ምን ልታረጊ ነው? ደግሞ ምን ቀረሽ ትላታለች። አሁን እንግዲህ ከባሌ ጋር ሂጅ፣ ለተኛ ባሌ ለቀፈው ብላ ተነስታ ተዳያለች። ጽናትም እንግዲህ በጣም በጣም ተናደደች፣ በጣም ተበሳጨች ማለት ነው። የትኛይቱ ምን ተፈጥሮ ነው? ለምንድን ነው እንደዚ ሆኖ ለምን መጣች ጽራቅ ምንድን ነው? ብላ እንግዲህ በጣም እንትን ትላለች ማለት ነው። በሀሳብ ተወጥራለች ማለት ነው። እንግዲህ እንደ ለመደችው እንግዲህ ጽናትዬ እዛችው አልጋ ላይ ሄዳ ኮርትም ብላለች። ምን ተፈጥሮ ነው? ለምን ተፈጥሮ ነው ቤትን ሁለተኛ ወደዚህ ቤት ያመጣት? ምን ሆኖ ነው ለምንድን ሁለተኛ ስንት ጊዜ ይሰብረኛል ጣለኝ፣ እንደ ብርጭቆ ክስክስ አረገኝ፣ ሰባበረኝ። ያንም ቢሆንም አምነዋለሁ፣ እወደዋለሁ። ግን ለምን ይሄን ያህል ስንት ጊዜ ሰብረኛል ስንት ጊዜ ሰባበረኛል ስንት ጊዜ ጥለኛል? ትላለች ጽናትም ማለት ነው። ምን ተፈጥሮ ነው? አሁን ደግሞ ሶስተኛ ሁለት ግን ለምንድን እንደዚህ የሚለኝ ለምንድን ነው ቆይ ብላ እሷ ራሷን በጥያቄ ትጠይቃለች ማለት ነው። እዚጋ እንግዲህ እሱም ስለ እሷን ለመጠበቅ እሷን የእሷን ክብር ዳለን ትላ ለማለት አማራጭ ስለጠፋ መላስ ያገኝ ድረስ እዚህ ቤት ማስቀመጥ ግዴታ ነው፣ ቤቴ ማለት ነው። ጽናትም እንግዲህ ራሷን በጥያቄ ወጥራለች እዚ ጋር ማለት ነው። ለምን ምን ተፈጥሮ ነው? ምንድን ነው? አምላኬ ባክህን ባክህ፣ ምንድን እየሆነ ነው ያለው? ባክህን ግለጥልኝ፣ ምንድን እየሆነ ነው ያለው? ለምንድን ነው እዚህ ነው ትላለች እና ፊቷን እያማተበች እያለች ነው ማለት ነው። ምንድን ነው ባክህን አምላኬ ባክህን ምክንያቱም የልጃቸውን ገዳይ መልሶ ስለመጣ፣ እሷ ግን እሱ ግን ያመጣበት ምክንያት ያው ስለማታቅ ነው። ማስፈራርታው ነው ማለት ነው። ስላስፈራራችው አማራጭ ስላጣ ነው። እንግዲህ እዚህ ጋር እንግዲህ ጓደኛዋ መታወረ ተመስገን አለቻት። ታድለሽ ተመስገን ትያለች እና ተመስገን ከማለት ውጭ ምን ይመጣል? ለሁሉም ነገር ተመስገን ብሎ መላ መፈለግ ነው እንጂ ትላታለች። ጽናት ነው ማለት ነው። አይደለ ትላታለች ማለት ነው። እኔ ምን እዚህ ጋር እንግዲህ ያው በጥያቄ እየጠየቀቻት እንትን እያለች ለማንኛውም ዛሬ እንግዲህ ፈገግ ብለን ተመስገን እያል እንዋል እና ባክሽ ወደ ጩኋል ባክሽ ምግብ መብላት ትፈልጋለሁ ትላታለች ማለት ነው። እሺ ብላ እሷም እንግዲህ ራሷን እንትን እያለች እየነቀነቀች ጽናትም እንግዲህ ምን ታረጊዋለች? ታዲያ እንግዲህ እንዲህ ሁልጊዜ አንቺ አልገች ላይ ተደብረች ሁልጊዜ አልገች ላይ በሆነ ፈታ ማለት ነው እንትም ማለት ነው። ምክንያቱም እንደዚህ ካልሆነ ማለፍ አይገኝም። እንትና ለምሳሌ ሆ አንቺ እናቴ የደላሽ ነሽ እላታለች። ባክሽ አሁን ወደን እንትን እያለ እየቦጨቀ ነው የሆነ ነገር ስለሌለኝ ምናምን ትላታለች ማለት ነው። ጽናትም ማለት ነው እሷም እሺ እንግዲህ እያለች እንትን ትላታለች ማለት ነው። ጽናትም እንግዲህ ያው ፈገግ ብላ እሺ ምንም ማድረግ ይቻላል ብለሽ ነው እንደዚህ እንዳልሽውም እንደዚሁ እየሳቁና ፈገግ እያሉ ማሳለፍ ነው እንጂ ትላታለች ማለት ነው። እና እባክሽ እባክሽ ርቦኛል እባክሽ እባክሽ ትላታለች ማለት በቃ፣ ሂጂ የሆነ ነገር ልስራለች ትላት እና ጽናት ትነሳለች ማለት ነው። ልትሰራላት የሆነ ነገር ምግብ ልትሰራላት ማለት ነው። እሷን ዘና ለማድረግ የሆነ እንትን ለማለት ነውና እንግዲህ እሷ ስትሄድ እንግዲህ ምን አይነት ጠንካራ ምን አይነት ጎበዝ ልጅ ናት፣ እንደው ስንቱን ነገር ትቋቋማለች ስንቱን ነገር እኔ ብሆን አሁን እንዲሁ ምንም ተምኖ አድርጌ ነው መቋቋም ናንተ ብሎ ብላ ራሷን እንዘ ቀላለ ባህረናቴ ልብስ ልቀይር እንደው ብላ ብድግ ብላ ትሄዳለች ማለት ነው። ሶሊና ማለት ነው እንግዲህ ኪራዬ ምዚጋ በጥያቄ በድብርት ምን ላድርግ፣ ምልሆን፣ ምንድን ነው ማደርገው? እንዴት ነው ማደርገው? እንዴት ነች ልጅ ከቤት የማስወጣት እያለ በትጋዜ ራሱን በመጠየቅ በጥያቄ ላይ ነው ያለው ማለት ነው። እንግዲህ ኪራም እንግዲህ ምንም ማድረግ አይቻልም፣ የሆነ ወጥመድ ውስጥ ገብቷል ማለት ነው። በጣም ማለት ምን ላድርግ ብሎ እንትን እያለች መጣችን፣ ለጭራቂቱም ጭራ ኪራ ኪራ ፍቅር ኪራ ኪራ ኪራ ትለዋለች ማለት ነው። እሱም የለም በሀሳብ ስነከባባን ፈቀቀለ እና አንቺ ጠቃ ያበሉ እንደዚህ ምንድነው ፈቀቅ የምትለው ትለዋለች። ዞርቤ ከዚህ ከፊት ይላታል። እሷም እንግዲህ ታው ይሄን ነገር ታው ታው ይሄን ነገር ዋጋ ያስከፍልሃል፣ ታው ትለዋለሽ ማለት ነው። አሁን በኋላ አንተን ለፍቅር ወይም ባልታ ሆነኛለህ ብዬ አይደለም ግን፣ ፍቅሬን ይሄን ህይወቴን ያመሰቃቀለችውን ዋጋዋን ሳልሰጣት የትም ከዚች ቤት አልሄድም። ሁለተኛ ጽናትን ባፈሽ ብታነሻት የወይልሽ፣ በዚህ በውጥብ ህይወትሽንም በጥስላታል ማለት ነው። እሷም አይደለ፣ ተው እባክሽ እኔን እንደዚህ የምወደውን ፍቅሬን የምወደውን ባሌን ያሳጣችኝን ሰውማ እንደዚህ በቀላል መፋታት አይደለም ትለዋለች ማለት ነው። ቤት የምይዛተች ነው እሱን በቃ በጣም ተናዷል። በጣም እንትን ብሏል ማለት ነው። ሁለተኛ የእሷን ስም እዚህ ብታነሽ ወልሽ አድበሽ ተቀመጪ ይላታል ማለት ነው። አይደል ትለዋለች ይላታል ማለት ነው። እሷ አዎ እንዴ ትለዋለች ማለት ነው። አንቺ እንዲሆንሽ እናቴ እዚህ ጋር አድ በች ተጠቀመች ተቀመጭ። አይ ካልሽ እግርሽን ሰብሬ ዶሮ ጠባቂ ነው ማደርግሽ፣ ብሏት ተነስቶ አከደ። እሷም ምን አለች፣ ምክንያቱም እግሬን እሸኝ እግሬን ማሻድ አደርገኝ እግሬን እሸይ ብላ ወይ ማለት ማለት ነው። እና ሶስት እግር እንድኖች ትፈልጊያለሽ? አይ ካልሽ እግርሽን ሰብሬ ነው ማስቀምጭ ስላት፣ እሷም እንዴት ነው እንደዚህ ያደረገችው? እንዴት ነው ቆይ ቆይ፣ ምን አስነክተው ነው? ቆይ እንደዚህ ያደረገችው? ቆይ ወይ ብላ እሷ ትጮኋለች ማለት ነው እንዶ ምንድን አድርገው ነው እንዴት ነው ቆይ ምን ላደርገው ምን አድርገው ነው ብላ እንትን አለች እሷም ምን ሆነሽ ነው ብላ ትጮህባታለች ጽናት አዎ ያኔ እኮ ጽናት አይደለውም ትላታለች ሰራተኛ ትጮህባት ማለት ነው ምን አገባሽ ምን ልታሪክ ይመጣሽ እዚህ የማልወደውን ስም ሳት ትጠሪብኝ እዚህ ጋር አንቺ እኮ እኔ ጽናት ያልሺው ትላታለች ማለት ነው እሷም በቃ በጣም በመናደድ እንትን ባለው እዚህ ጋር እኔ አልጠራኋትም አንቺ ልጅ ትረፍ ቦታሽን ወቂ አይ ካልሽ እንግዲህ ብላ እሷ ትዝትባታለች ማለት ነው። እሺ ቤተሰቦች እንግዲህ በቀጣይ ክፍል ሀያ ሳል አርባ ሶስት ይዘን እንመጣለን። ላይክ ና ሸር ሰብስክራብ ያደረጋችሁ ሀበረታቱን ማለት ነው የጽናት ድራማ እንግዲህ ክፍል አርባ ሁለት ይን ይመስላል።